ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታዮች እንደምን አላችሁ? ዛሬም እንግዲህ እንደተለመደው ሰራተኛዋ ሀና ተከታታይ ክፍል ወደ እናንተ የምናደርስ ነው የሚሆነው። እንግዲህ በባለፈው እንዳየነው ሀና ለአባትየው እናገራለሁ ያለችውን ተናግራ እናትየዋና ልጅቷን አስጠንቅቋቸው ወደ ፊልድ ሄዳለሁ ብሏቸው ነበር ያቆመው። እናም በዛሬው ክፍል ደግሞ አባትየውን ፊልድ ሄዷል፣ ሀናንም እንግዲህ በማሰቃየት ላይ ናቸው ያሉት ማለት ነው። ዳጊም እንግዲህ ምን እያደረጓት እንደሆነ እያየ ነው እየሰማ ነው። ሜሮንም እንግዲህ የክፋቷን ጥግ አጧጥፋ ይዛዋለች ለዳጊ ፍቅረኛ መታለች ትለዋለች፣ ሜሮን። ውጪ የነበረች ነበረች አንዲት ሜሪ የምትባል ማለት ነው የሜሮን ጓደኛ ነች። እሷ መጣችና ትደውልላታለች። እንኳን መጣሽ፣ በቃ ነይ ቤት እንሂድ ትላትና ቤታቸው ይዛ ትሄዳለች። ከዛም ሀና ከሀና ጋራ ፍቅር እንደጀመሩ ዳግና ሀና ፍቅር እንደጀመሩ ትነግራታለች ለሜሪ። ሜሪም እንዴት ይሆናል፣ እንዴት ከሰራተኛ ጋር ፍቅር ይጀምራል? እኔ ፍቅረኛው አይደለሁም ወይ ለምንድን ነው ብላ በጣም ትናደዳለች። ሜሮንም እነሱን ማለያየት አለብን እያለች የማትቆፍረው ጉድጓድ የለም። እናትየዋም እንግዲህ በጎን እሷም እችን ከዚህ ቤት ነው ማስወጣት ያለብን እያለች በጣም እያሰቃየቻት ነው የምትገኘው። ይቅርታ ጠይቂኝ ትላታለች። እነሱ አጥፍተው እናትና ልጅ እያሰቃዩት ባሉበት ሰዓት ላይ ጭራሽ ልክ ሀና ጥፋተኛ እንደሆነች ነገር አድርጋ እናትየዋ ይቅርታ ጠይቂኝ ትላታለች። ከዚህ በፊት ሚስጥሯን እንዳትናገርባት እናትየዋ ልጆቹ ማያቁም ሚስጥሯን እንዳትናገርባት እግሯ ላይ ወድቃ ይቅርታ ብላት ነበር ሀናን አሁን ልክ አባትዬው ወደ ፊልድ ሲወጣ ጠብቃ ያንን ይቅርታ ያልኩሽን አንቺ መልሰሽ አሁን ይቅርታ በይን ጫማዬን እየጠረቅሽ እየጠረግሽ ትላታለች ምን ባጠፋው ነው አንቺን ይቅርታ መጠይቀሽ እኔ ምን አጥፍቼ ነው ትላታለች እኔ ይቅርታ ስላልኩሽ አንቺ አሁን ይቅርታ ማለት አለብሽ አንቺን ሰራተኛ እኔ ይቅርታ ማለት የለብኝም ትላታለች ከዛ ሀናም ጫማሽ ላይ አልደፋም፣ ይቅርታ ላደርግ ትላት። ማማሲያ ታነሳና አፍንጫን ትመታታለች፣ ሀናን ማለት ነው። ከዛ ገልሻለሁ እኔ በቃ አንቺን የሆነ ነገር ማድረግ ነው የምፈልገው ትላታለች። ከዛ ሀናም እኔ ኮ ስልክ ቁጥራቸው የጋሽ ኮ ስልክ ቁጥር አለኝ ትላለች። ምንድነው ያልሽው? አንቺ ያለበት ቦታ ኔትወርክ አይሰራም ትላታለች። አውቃ ማለት ነው። ዳጊም እህቱም እናትየዋም ባሉበት መኮረኒ ሰርታ አቀረበች ሀና ገና ሳይቀምሱት ሜሮን ምንድን ነው እሱ የሰራሽው ለምን ቆየሽ አለቻት ዳጊም በሰዓት እኮ ነው ያቀረበችው አላት ይህንን ይሄ ምንድን ነው እሱ አለቻት መኮረኒ መኮረኒ እንደዚህ ነው የሚሰራው ስጎ እንኳን እንዴት እንደሚሰራ አታውቂም መኮረኒ እንደዚህ ነው የሚሰራው ትላታለች ሜሮን ከዛ እናትየዋም ትንትልና ታይና ሳትቀምሰው፣ በይ ይሄንን ውሰጅና ድፊ ለውሻ እንኳን እንዳትሰጭው ድፊና ሌላ ስር የላት ትላለች እናትየዋም ከጠል ከታል አርጋ። ከዛም ዳጊ ብድግ ያረግና መኮረኒውን ሲቀምሰው በጣም ይጣፍጣል። ከዛ ለእህቱም ለሚሮን አሁን ይሄ መኮረኒ ምን ሆነ? በጣም እኮ ነው የሚጣፍጠው አላት እሷም ምን ይሄንን አልበላ አለች ይሄንን አልበላም ሌላ ትስራ አለች በዚህ መሀል ነበር እንግዲህ ልሰራ እንደገባች ጓደኛዋ የሜሮን ጓደኛ ሜሪ የደወለችላትና የወጣችው ከዛ ሜሪም አንድ ሚሊዮን ብር ልስጣት እና ትተውልኝ ዳግም ትተውልኝ ነው ወደዋለሁ አፈቅሯለሁ ልስጣት ስትል ጊዜ። ሜሮን ደግሞ አንድ ሚሊዮን አያብታም ነገር አንድ ሚሊዮንማ አይሆንም፣ ብርማ አይደለም። ሌላ ነገር እንፈልግ እሷን እና እሱንም እናለያይበት መንገድ ሌላ ነገር እንፈልግ። አንድ ሚሊዮን ብርማ ለሷ። ከዛ ሜሪም አለቀሰች። ሶፍት እየቀደደች እየቀደደች፣ እየቆረጠች እየቆረጠች ሰጣታለች ለሜሪ፣ ቤቱን ሁሉ በቃ ቄጤ ማስመሰሉት በሶፍት ማለት ነው እየቆረጡ እያለቀሰች ማለት ነው። እና መጣችና ቤት ሲመጡ እየጮኸች ዳኪ ዳኪ እያለች በጣም ድምጿን ጮክ አርጋ መጣራት ጀመረች ሜሪ፣ እቤት መጥተው ከሜሮን ጋር ማለት ነው። ከዛ እናትየዋ መጣች፣ ምንድን ነው እንደዚህ የምትንጫጩት አለች። ከዛ ስታያት፣ ሜሪያች ነሽ እንደ መጣሽ እንደ ሰላም አለቻት እናትየዋ። ከዛ ሀናም መጣች እና መታለቀዎች ከዛ ዳጌት ነው ዳጌት ነው እያለች ትጣራለች። ከዛ ሜሮ ነው ውልሽ ችናት እኮ ሰርባንታ ናት ከሰራተኛዋ ጋር ችት ያደረገብሽ ይቺ ነች ትላታለች። ሜሪ እኔ አብጃለሁ ማለት ነው። እንዴት እኔ እያለው ከሰራተኛ ጋር ችት ያደርግብኛል? እንዴት እኔ እኮ አልማዝ ነው የመጣ ወጣቴ ላይ እንዲያደርግልኝ እንዴት ነው በሰራተኛ ቺት የሚያደርግብኝ ትላለች ሜሪ። ዳጊ ግን የሚወደው ሀና ነው። ሀና በጣም የምታናድደው እና የምታስገርመው ምንድን ነው? ይሄን ያህል እንኳን እንደዚህ እየተበደለች አትናገርም፣ እውነቱን አትናገርም። በቃ ያ በጣም ያበሳጫል ማለት ነው፣ እውነቱን አለመናገሯ። እውነቱን ብትናገር ሁሉም ነገር እንትን ነበር። ግን ሁኔታቸው ምናምን ዳጊ አያቸው ልክ አባትየው ከመውጣቱ ዳጌ ምን ነው አባቴ ያለ ልስልስ ብላችሁ ነበር፣ አባቴ ገና ወጣ ከማለቱ ምን ነው እንደዚህ ሆናችሁ ይላቸዋል ማለት ነው። እነሱ እሱንም አይሰሙትም። እነሱ አላማቸው ምንድን ነው ይች ልጅ ከቤት ማስወጣት ብቻ ነው። ሀናም እንግዲህ እናትየዋን፣ ሚስጥርሽን እኮ እንደያዝኩ እንዳትረሽ፣ ለዳጌና ለሴቷ ልጅሽ ብነግራቸው እናቴ ብለው ዳግመኛ የሚጠሩሽ ይመስልሻል ብላ ስትላት ጊዜ አንቺ ነሽ አንቺ ሰራተኛ ነሽ እኔን የምታስፈራሪ? እገልሻለሁ። የረገጥኩትን እንኳን ብትረግጪ አይደለም ሚስጢር ማውጣት ቀርቶ፣ የረገጥኩትን እንኳን ብትረግጪ እገልሻለሁ ብላ ታስፈራራታለች ሀናን። ሀናም እንግዲህ ታለቅስና ዳጊን ትተው ትሄዳለች ማለት ነው ሜሪ ፍቅረኛው ነኝ ስትል ሀናም ትሰማና ተናዳ ሄዳ ኩሽና ታለቅሳለች። ከዛ ዳጊ ተከትሏት ትሄዳል። ያችኛዋን ትቷት እዛው ሀናን ተከትሏት ሄድና ሀናም አትስሚያቸው እነዚህ ምንም አይነት ግንኙነት የለኝም ከሷ ጋር። የሆነ ሰዓት ላይ የሆነ ጊዜ እወዳለሁ ትለኝ ነበረ። ከዛ ውጭ ግን ከዚህ ያለፈ ነገር ምንም የለም። እመኝኝ። እኔ እውነቱን ነው እየነገርኩሽ ያለሁት ይላታል። ከዛ ሀናም እሷ ቆንጆ ስለሆነች ነው እሷ ፀጉሯ ያማረ ስለሆነ ነው። እሷ ቆንጆ ልብስ ስለለበሰች ነው። እሷ ቆንጆ ሽቶ ስለተቀባች ነው። ጥፍሯ፣ ሁሉ ነገሯ ስለማረባት ነው እሷን እንትን ያልካት ብላ ትለዋለች። አርተፊሻል ነው ይላታል ዳጊም። እሷ እኮ እንዳለ ያደረገችው ሁሉ አርተፊሻል ነው። እኔም መወደውም ማፈቅረውም አንችን ነው ይላታል። ከዛ ሀና ምቀጠለ ብላ ዳጊ እውነት ልመነ ትለዋለች። እኔ መቼ ነው ዋሽቼ ሽማቆ ይላታል ከዛ ሀናም እኮ እዚህ ሲኦል የሆነ ቤት እናት እንደዛ እያደረገችኝ እያገላመጡኝ እየሰደቡኝ አለፍ ሲልም እየመቱኝ እዚህ ቤት ያለሁት ለማን እንደሆነ ታውቃለህ ትለዋለች አውቃለሁ አንያውቃለሁ ይላታል ለአንተ ብዬ ነው ስለማፈቅር ነው ከልቤ ከነፍሴ በላይ ስለማፈቅር ነው እዚህ ቤት ያለሁት እንጂ ይሄ ኮ ሲኦል ነው ቤት በጣም በጣም ነው የሚያስቸግሩኝ እናትህና እህትህ ትለዋለች፣ ማለት ነው። ከዛ ለዳጊ ምግብ እየሰራችለት እናትየዋ መጣች አመጣች። ለእንግዳዋ እንዳይሆን ምግብ እየሰራሽ ያለሹ አለቻት። አይ ትዬ ለእንግዳዋ የኔ የሰራሁትን ምግብ ትበላለች ብለው ነው፣ ለዳጊ ነው እየሰራሁለት ያለሁት አለችና ከዛ በይ አሁን ከዚህ ቤት እንድትወጭ ነው እምፈልገው፣ እኔ ያለቻት እናትየዋ። እናም በጣም ተናዳ አንቺ ያለቻት ከዛ እናትየዋን በጣም ተናደደች እና እንዴት አንቺ ትይኛለሽ? አንቱ ማለቱን ቀረና አሁን ደግሞ ጭራሽ አንቺ አልሽኝ፣ ያለቻት እስከ ዛሬም ትለወጫለሽ ብዬ ነው የማይገባሽን ክብር የሰጠውሽ። አንቺ ግን ምንም ይሄ ክብር የሚገባሽ አይነት ሴት አይደለሽም። ስለዚህ አንቺ በሚለው ነው የምቀጥለው ትላታለች ሀና። በዛ ማል እያለ ነው እንግዲህ የመታቻት ማለት ነው። አንገቷን ነጋርጋ አስፈራራቻት። እኔ ከራሴ ጋር ብዙ ጊዜ ታግያለው አንቺን ግን ሆነ ነገር ነው እንትን ምልሽ ምናምን ትላታለች እናትየዋ። እና ሀና እራሷን እየጎዳች ነው፣ እራሷም እየተጎዳች ነው ያለችው። እንግዲህ በጣም ነው የሚያሳዝነው፣ ምክንያቱም እሷ ስለማትናገር ነው የሁሉ ጭቆና፣ የሁሉ ነገር እየደረሰባት ያለው ስለማትናገር፣ ጸጥ ስለምትል ነው፣ እውነቱን ስለማትናገር። ዳጊም እሷም አንድ ናቸው። የእውነት ዳጊም አይናገርም በዝምታ ነው የሚያሳልፉ ውድ አድማጭ ተመልካቾቼ የዛሬው ክፍል እንግዲህ ይህንን ይመስላል። በቀጣይ ክፍል ደግሞ ቀጣዩን ክፍል ይዘን እስከምንመጣ ድረስ ጀረንቆ እያልኩኝ እዚህ ላይ ልሰነባበታችሁ ነው። እናንተ ግን ቪዲዮን ከወደዳችሁት ሀሳብ አስተያየት ካላችሁ ኮመንት ስር ማስቀመጣችሁን አትዘንጉ። እንዲሁም ደግሞ ላይክ፣ ሼር ማድረግ የምትችለውም ሼር እያደረጋችሁ በቅንነት እንዲሁም ደግሞ ለቤቱም አዲስ የሆናችሁ ሰብስክራይብ በማድረግ የምለቃቸውም ሁሉ አዳዲስ ቪዲዮዎች ወደ እናንተ በፍጥነት እንዲደርሷችሁ ከፈለጋችሁ የደውል በተኗን መጫናችሁን አትዘንጉ። ሀገራችንን ሰላም ያደርግልን፣ ኢትዮጵያን ሰላሟን ያብዛልን። ሁላችንም በያለንበት ፈጣሪ እየጠብቀን የሀሳባችን ሁሉ ከመጥፎ ነገር ሁሉ የምንመኘውን ይስጠን ከመጥፎው ነገር በስተቀር የምንመኘውን ሁሉ ፈጣሪ እንዲሰጠን የዞትር ምኞቴ ነው። በያላችሁበት ሰላማችሁ የበዛ የተትረፈረፈ ይሆን። መልካም ቆይታ። ባይ ባይ